ኖላዊት ክፍል አርባ አምስት ወይዘሮ ባዮሽ ተዋረደች አቶ መስፍን በመምጣቱ እሷ ባሰበችው እና ባቀደችው መንገድ ስለማይሄድላት በጣም በመምጣቱ ተናዳለች አሁን የተረገመ በዚህ ሰዓት እንዴት ሊመጣ ቻለ እያለች ትላለች እርግብም እኔ ከእንግዲህ በላ እዚህ ቦታ መቆየት አልፈልግም ምክንያቱም እዚህ እውነቱን ካወቁ ይገሉኛል ብላ ፍርሃቷን ተናገረች ለወይዘሮ ባዮሽ ወይዘሮ ባዮሽም ችግር የለውም እኔ እንዴትም ብዬ የማደርገውን አደርጋለው አንቺ ብቻ ስራሽን ቀጥይ፣ ትላለች። ሀንዬ አባቷ ልጄ ብሎ ስላቀፋት እና ልጄ የመሰለችኝ እሷ ናት በማለቱ በጣም ደስ ብሏታል። እርግብን በዚህ ትናደዳለች። እንዴት እርግብን እንግዲህ አቶ መስፍን ሰራተኛ ሀናን ደግሞ እንደ ልጅ አድርገው ነበር ሲገባ ያያቸው። ከዛም እርግብ በዚህ ተናዳ ሀና ስትስቅባት ስላየች እንዴት ትስቂብኛለች? ትላታለች። አው ምክንያቱም አባቴ እውነቱን ስላወቀ ደስ ብሎኛል ትላታለች። ልጅ እኮ አንቺ ሳትሆኚ እኔ ነኝ ትላለች። እሱን ችግር የለውም በምርመራ እናረጋግጣለን ትላታለች። እርግብን በሁኔታዋ በጣም ትናደድና ትበሳጭባታለች። አቶ መስፍን ሃናን ከኔ ሌላ አባት አለሽ እንዴ ብሎ ሲላት አይ እሷ እኮ ሳትሆን ልጅህ እኔ ነኝ ስትለው እርግብ አይ ለጨዋታ ነው ብሎ በማስጎርጎር ተናግሯል። አቶ መስፍን ሁሉንም ነገር የሚያውቅ ይመስላል። ምክንያቱም ይህ ሁሉ የባዩሽ ስራ አይሆንም ብሎ በውስጡ ጥርጣሬ አድሮበታል። ምክንያቱም በመጀመሪያም እንዲጣሉና ወይዘሮ ሜላትና አቶ መስፍን እንዲራራቁ ያደረገችው ባዩሽ ናት። ያልሆነ ያልሆነ ነገር በመካከላቸው ነገር እየሰራች ተራርቀው እንዲኖሩ ያደረገቻቸው እሷ ስለሆነች ይህን ሁሉ ነገር እሱ ደግሞ ስለሚያውቅ ምናልባት ይህም የእሷ ስራ ሊሆን ይችላል በማለት ውስጡ ጥርጣሬ አድሮበታል። ከዛ አቶ መስፍንም ሌላ ሆስፒታል ሄደው ምርመራ እንዲያደርጉ ይናገራል እርግብ ይህንን ስትሰማ በጣም ትፈራና ትንቀጠቀጣለች ከዛ ሰላም ምንም ያስፈራ ነገር አለ ምን ነው ፈራሽ ተንቀጠቀጥሽ እኮ ትላታለች እርግብም አርን ያልፈራሁም አልፈራሁም ብላ ራሷን ለማረጋጋት ትሞክራለች ይህን ሁሉ በጥሞና ያየ ነበረ አቶ መስፍን ከዛም በኋላ ሃና በዚህ ደስ ይላታል። ምክንያቱም ሀና ጋር ምንም አይነት ውሸት ስለሌለ በራሷ እርግጠኛ ስለሆነች በጣም ደስ ይላታል። እንግዲህ አቶ መስፍን ሀና ልጅ ናት ብሎ ውስጡ እንዲጠራጠር ያደረገው የሀናና የሰላም የደም መመሳሰል ብቻም ሳይሆን፣ በቃ እንደው ዝም ብዬ ሳስበው ውስጤ ግን ሀና ልጅ እንደሆነች ነው የሚነግረኝ ብሎ ተናግሯል። ሀናም አባቷ ልጄ ብሎ ስላላት በጣም ደስ ብሏታል። ምክንያቱም ከማንኛውም ከምንም በላይ በውስጥ ያለ ነገር እውነት ስላለው ይህንን ነገር እሷም ስላወቀች በጣም ደስ ብሏታል። አባቴ በደመ ነፍሱ እኔ ልጅ እንደሆንኩ ስላወቀ በጣም ደስ ብሎኛል ብላ እርግብን ትናገራታለች። እርግብን በጣም ትናደድባትና ልትመታትም ትሞክራለች ሃና ግን እስከ ዛሬ ዝም ብዬሻለሁ፣ ከእንግዲህ በላይ ግን ምንም ነገር አልፈራሽም ብላ ትገፈትራታለች። ሰላምና አባቷም ጥሩ ቀረቤታ ስላላቸው አባቷ የሚለውን ሐሳብ ሁሉ ትደግፋለች። አቶ መስፍን ሌላ ሆስፒታል ሄደው ምርመራውን እንዲያደርጉ ባነሳው ሐሳብ ላይ ሰላም ደስ ብለዋት ትቀበለዋለች። ምክንያቱም ሀና እንደማትዋሽ እና ይህ ነገር ሁሉ ከዚህ ሁሉ ጀርባ የሆነ ነገር እንዳለ ሰላም ስለተጠራጠረች በባለፈው ክፍል ላይ አሴርም ስለ ሀና አንዳንድ ነገር ነግሯት ነበር እና ያንንም ነገር ተደግፋ ሀና ጋር እውነት እንዳለ መቶ ፐርሰንት እርግጠኛ ናት ሰላም እና ምርመራው እንዲካሄድም ሰላም ትደግፋለች። ወይዘሮ ሜላስ ግን ቆይ ምንድን ነው የምትሉኝ? እኔ እኮ ልጄን አግኝቻለሁ። አሁን ምን ይሁን ነው የምትሉት? በቃ ተውኝ። አንቺ ልጅ ግን ለምንድን ነው ከህይወት የማትወጪ ብላ ሀና ላይ ትጮህባታለች። አቶ መስፍንም ልጅቷን ምን አድርጊ ነው የምታያት? ለምን ትጮህባታለች እያለ ይናገራታል። አንተም በቃ አዝለሀት ትሽሩሩ ማለት ነው የቀረ ትለዋለች። በቃ ልጅሽ እንኳን እኮ ባትሆን ሰው ስለሆነች ብቻ ልታከብሪያት ይገባል። ለምንድን ነው እንደዚህ የምትናገሪያት? ብሎ ይናገራታል። ከዛ ወይዘሮ ሚላ ተናዳ ብድግ ብላ ትሄዳለች። እርግብም አክስቷ ጋ ወይዘሮ ባዩሽ ጋር ትደውልና ና አቶ መስፍን ሌላ ሆስፒታል ሄደው ምርመራ እንድን ማድረግ እንዳለባቸው እንደተናገረ ስትነግራት ወይዘሮ ባዩሽ በጣም ትደነግጥና ትናደዳለች። ይህ እየተረገመ እንዴት እንደዚህ ሊያደርግ ይችላል? እኔ ማን እንደሆንኩ አላወቅም ማለት ነው። እኔ ባዩሽ ነኝ ባዩሽ ማንም ሰው ሊያስቆመኝ አይችልም ብላ ትዝታለች። እርግብን በጣም እንደፈራሽ ትነግራታለች። ወይዘሮ ባዩሽም አንቺ አትፍሪ፣ እኔ ሁሉንም ነገር አስተካክላለሁ፣ አንቺ ብቻ ስራሽን ቀጤ ትላታለች። ከዛ ወይዘሮ ባዩሽም ስልኩን ከዘጋች በኋላ አቶ መስፍን እንደ ወይዘሮ ሚላት በቀላሉ የሚያምን ሰው እንዳልሆነ ስለምታውቅ፣ ምክንያቱም ሴራዋን ሁሉ ተንኮሏን ስለሚያውቅባት እንደሚያውቅባት ስለምታውቅ በቀላሉ ልታሸንፈው እንደማትችልም አውቃለች። ቢሆንም ግን እጅ መስጠት እንደሌለባትም ራሷን ታሳምነዋለች። ምን ማድረግ እንዳለባት ብዙ ነገር ታስባለች። አቶ መስፍንም የባዩሽን ክፋትና ተንኮል፣ ሴራዋን ራስ ወዳድነትና በጣም ገንዘብ ወዳድ እንደሆነች ስለሚያውቅ ነገር ግን ሁሉንም ነገር እያወቀ ባዩሽን እንግዲህ ሜላትን እና እሱን ያራረቀቻቸው እሷ እንደሆነች ቢያውቅ ነገር ግን ወይዘሮ ሜላትን ከእሷ ራቂ፣ እሷን ጓደኛ ማድረግ የለብሽም ማለት ስላልቻለ ብቻ እሷ ግን አምና ስለተቀበለቻት እሱ ምንም ማድረግ እንደሌለበት እና በመካከላቸውም መግባት እንደሌለበት ስላወቀ ዝም ብሏታል። ነገር ግን ይህ ማለት ሴራዋን ሁሉ አላወቅም ማለት አይደለም። ወይዘሮ ባዩሽ በጣም ክፉና ጨካኝ ሴት እንደሆነች አቶ መስፍን በደንብ ያውቃል። ነገር ግን ጓደኝነታቸውን ላለማፍረስ ብሎ ሁሉን ነገር እያወቀ እንዳላወቀ ዝም ብሏል። አሁንም ይሄ የወይዘሮ ባዩሽ ስራ ሊሆን ይችላል ምክንያቱም እሷ በጣም ገንዘብ ወዳት ስለሆነች ንብረቱን ለመውረስ ሊሆናል ብሎ በውስጡ ስላሰበ ሌላ ሆስፒታል ሄደው እንዲመረመሩ ያደረገው በዚህ ሀሳብ ነው። ወይዘሮ ባዩሽ እርግብ ጋር ደውላ የት ሆስፒታል እንደሚሄዱ ተጠይቃታለች። እሷም ሆስፒታሉን ከነገረቻት በኋላ እኔ ግን እዚህ ምርመራ መሄድ አልፈልግም፣ ምክንያቱም እኔ ልጃቸው እንዳልሆንኩ አንቺም ታውቂያለች። ልጅ አለመሆኔን ሲያውቁ ምን እንደሚያደርጉኝ አይታወቅም። ስለዚህ እኔ አልሄድም በማለት ትናገራለች። እርግብም ሆስፒታሉን ብቻ ነገሪኝ፣ እኔ ችግር የለውም ሁሉንም ነገር አስተካክለዋለሁ፣ አንቺ ብቻ አትፍሬ፣ ነገር ግን ተጠንቀቂ ትላታለች። እርግብ ስታወራ ሀና ሁሉንም ነገር ሰምታለች። ቆይች ልጅ ለብቻው አይደለችም ማለት ነው። ቆይ ማን ላካት? ከአክስቷ ጋር ሆና ነው ማለት ነው። እዚህ ቤተሰብ ላይ ምን ለማድረግ ነው? ምን ለመሆን ነው እንደዚህ የሚያደርጉት? በማለት ታስባለች። ቆይ አክስቷ ማናት? እያለች ሀና ሁሉንም ነገር ስለሰማች ታስባለች። ግን ወይዘሮ ባዩሽ መሆኗን በፍጹም አላወቀችም ይህንን ነገርማ በደንብ ማጣራት አለብኝ እያለች ከራሷ ጋር ስታወራ ሰላም ትመጣለች እንዲህ አንዬ ምን እያወራች ነው ፈርተሻል እንዴት ትላታለች አረ በፍጹም አልፈራሁም እኔ ጋር እውነት ስላለ ፈጽሞ አልፈራም ደግሞ የፈጠረኝ አምላክ ይረዳኛል ትላለች የዛሬው ውጤት ሁላችንም በጉጉት የምንጠብቀው ነገር ነው ግን በባለፈው ክፍል ላይ ካስታወሳችሁ ሀና አባቷን እኔ ካንተ ውጪ ማንንም አልፈልግም፣ ቤተሰብም ቢሆን እኔ ማንንም አልፈልግም ብላ ስትናገር ሰምተናል። እና መመርመሩን ለምን ፈለገችው ለሚለው እንግዲህ ሀና እርግብ የራሷን ታሪክ እንደወሰደችባት ስላወቀች፣ እርግብ መዋረድ ስላለባት እና እውነቱ መጋለጥ ስላለበት ነው። እሷ ዝም ካለች እዚህ ቤተሰብ ላይ ምን አይነት ችግር እንደሚመጣ በደንብ ጠንቀቃ ስለምታውቅ ነው። እንግዲህ ልጅነት ተረጋግጦ ሀና ልጅ ከሆነች ከነሱ ስትርቅ ምን አይነት ስሜት እንደሚሰማቸውና ምን ያክል እንደሚጎዱ ደግሞ መገመት አያቅተንም። ምክንያቱም ሀና ከአባቷ መለየት ስለማትፈልግ አቶ መስፍንም ሀናንና እርግብን ላይ የብቻቸው እያደረገ አንዳንድ ነገሮችን ይጠይቃቸዋል። ሀናን ማንም ሰው ሳያይ ለብቻዋ ብዙ ነገሮችን ይጠይቃታል። በልጅነቷ ምን እንደምትወድ፣ ምን አይነት ልጅ እንደነበረች፣ ባህሪዋን የተለያዩ ነገሮች ይጠይቃታል። እሷም እያንዳንዱን ትመልስለታለች። ይህ ሁሉ ነገር እንዴት እንደተፈጠረም ይጠይቃታል። እሷም ሁሉን ነገር ከነገረችው በኋላ አባቷ ለብቻቸው እንዳሳደጓት እናትም አባትም እህትም ወንድምም ሆኖ ብዙ ነገር ለፍቶ እንዳሳደጋት ትነግረዋለች። አቶ መስፍንም ምን አይነት የተባረከ ሰው ነው አንቺን የመሰለ ልጅ እያገኘው ይላል። ለነገሩ እኔ ባላሳድግሽም የወለኔም ልጄ ነሽ ይላል። ሀናም እንደዚህ ስላላት በጣም ደስ ይላታል። ነገር ግን እኔ የእናንተን ቤተሰብነት ሳይሆን የምፈልገው በውሸት እንድትታለሉ እና እንድትጨረበሩ ስለማልፈልግ ነው እንጂ እኔ ከአባቴ ውጪ ማንንም ሰው አልፈልግም። አባቴንም ማሳክሜ ከጨረስኩ በኋላ ከዚህ እሄዳለሁ። እኔ እናንተ ቤተሰብ የሆናችሁም አልሆናችሁም እኔ ጋር ምንም የሚያመጣው ለውጥ የለም። ከእናንተም ጋርም አልኖርም። እናንተም የወለዳችሁኝ ወላጆቼ ብትሆኑም እኔ ከእናንተ ምንም አይነት ነገር አልፈልግም። አባቴ ያሳደገኝ በላዊ ጥሬ ግሬ ገንዘብ እንዳገኝ እና በሀቅ ላይ እንድጸና ነው። ለእኔ አባቴ ካልልኝ ሁሉ ነገሬ ነው። እሱ ብቻ ይበቃኛል አለች። በነገራችን ላይ ሀና ከነሱ ጋር ኖረችም አልኖረችም ለእሷ ምንም የሚያመጣላት ለውጥ የለም። እነሱ ግን በጣም ይጎዳሉ። ምክንያቱም ቤተሰቡ ሰላም ያገኘው መረጋጋትን ያመጣው እሷ ከመጣች ወዲህ ነው። ሰላምዬ ባህሪዋ ተቀይሮ ጥሩ ልጅ እንድትሆን ያደረገቻትም እሷ ናት። በዛ ላይ ምናሴንም እየተንከባከበች ወደ ጤናው የመለሰችው እሷ ናት። በዛ ላይ ቤቱ ሰላም እንዲሆንና በፍቅር የተሞላ እንዲሆን ያደረገችውም ሀና ስለሆነች ሀና ከነሱ ቤት ከወጣች በጣም የሚጎዱት እና ትልቅ ተጽዕኖ የሚደርስባቸው ሰላማቸውም የሚደፈር ሰው እነሱ ናቸው። ምክንያቱም ሀና ከቤት ከወጣች ሰላምና እናቷም ለራሱ ጥሩ ግንኙነትም አይኖራቸውም። ወይዘሮ ሜላትም ወደ ድሮ ጭንቀትና ለቅሷ ትመለሳለች። ቤቱ ሁሉ ሰላሙን ያጣና ድብልቅልቅ ይላል ሀና ለነሱ የሰላማቸውና የፍቅራቸው መሰረት ናት። እሷ ከነሱ ከተለየች እነሱ በጣም ይጎዳሉ። አብራቸው ብትኖር ግን በጣም ብዙ ነገር ይጠቀማሉ። ምክንያቱም አብራቸው ብትሆን እንደሚመስለኝ የአቶ መስፍንና ሜላትን በፍቅር የሚቀጥሉ ይመስለኛል። አሁን ላይ በፍቅር አይደሉም። ተጣልተውም ከተለያዩ ከአመታት በኋላ ነው አሁን አቶ መስፍን ወደ ቤታቸው የመጠው። ተለያይተው ለአመታት እንኳን ቆይተው አሁን ሲገናኙ አሁንም እዛው ጭቅጭቅና ጸብ ላይ ናቸው። ሀና ግለ ትንሽ ጊዜም ቢሆን ምርመራው ተራዝሞ ከእነሱ ጋር ብትቀጥል በሰላም እነሱም ሰላም እንደሚያገኙ እና አብረው በፍቅር እንደሚቀጥሉ መቶ ፐርሰንት እርግጠኛ ነኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁን የቆያችሁ ከልባ አመሰግናለሁ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ላይክ እና ሰብስክራይብ ማድረግ እንዳትረሱ።